ነበረ ነበረኝ የቀንድ አውጣ ቅባት መጠቀም በሸሪዓ እንዴት ይታያል ነው የቀንድ አውጣ ቅባት አለ እንዴ የቀንድ አውጣ ቅባት የቀንድ አውጣ ቅባትን በተመለከተ ዑለማዎች ያስቀመጡትን ቃዒዳ ነው የምነግራቸው እምኑ ውስጥ የትኛው ውስጥ ይገባል ነው ሐይዋናቶች ሐሸራቶች የሚባሉ አሉ እነዚህ ውስጥ አህሉልዕልም የተናገሩት አለ

ለሃጩም ሆነ ምኑ ንጹህ ሆነው ጦሃራ ነው። እርጥብ ሆኖ ዝናብ ዘንብበት ብነካው ጦሃራ ነው። ነገር ግን እነ ግመል፣ ከብት፣ ፍየል፣ በግ ሽንታቸውን ሳ ስጋው የሚበላ ሽንቱም ጦሃራ ነው፣ እበቱም ጦሃራ ነው፣ በጠጡም ጦሃራ ነው፣ ለሃጩም ጦሃራ ነው። ይሄ አንድ በዝህ ያዙልኝ። እጅማ ያልኳችሁ እበ ጠጡ ላይና ሽንቱ ላይ አይደለም። ሌላው ተክለ ሰውነቱን ነው

ነፍሱን ሳኢላ እዚህ ላይ ነው የእናንተ ጥያቄ የሚመጣው። ማንኛውም ሐያዋን ማንኛውም ሕይወት ያለው ሐሸራት እነዚህ ተባይ የምንላቸው ማን ነው? ለይሰት ለው ነፍሱን ሳኢላ ፈሳሽ የሆነ ደም ከሌለው ሆ ጣሂር ንጹሕ ነው። ፈሳሽ ደም የሌለው ከዙባብ ዝንብን ይመስል ወልጀራድ አንበጣን ይመስል ወንምል ጉንዳንን ይመስል ወነህል ንብን ይመስል ወለዐቅረብ ጊንጥን ይመስል እንደዚሁም ደግሞ ምንን ይመስል እነ በልበላ እነዚህ ተርብ ምን የምንላቸው ብንገላቸው የሚፈስ ደም የላቸው። ደም ሊኖር ይችላል ደም የለም አይደለም። ቅማል ደም አለው። ትኋን ደም አላት ግን አይፈስም። ተለል ብሎ የሚፈስ ደም የለው። ተለል ብሎ ማለት ያው የሚፈስ ማለት ነው። ጠብ ጠብ የሚሄድ የሚጓዝ ሆነ እንት ላይ ብታደርጉት ቁልቁለት ቢያገኝ ተለለለ ብሎ የሚሄድ ብዛት ደማ አለው ማለት ነው። እንደዛ ያልሆነ ሁሉ ጧሃራ ነው እንግዲህ አምጡ። ያው ቀንድ አውጣ ምን ብትሉት የሚገባ ነው እንግዲህ። ሌላ ቀንድ አውጣ የፈረንጅ ቀንድ አውጣ ካለ አላቅም። የኛ ሀገር ቀንዳውጣ ግን ጊንጥ ነው የሚያክለው እማቀው ማለት ነው። ጊንጥ ነው የሚያክለው የኛ ሀገር ቀንዳውጣ አውጣ ምናልባት የፈረንጅና የሀበሻ ሽንኩርት እንደሚባለው የፈረንጅ ቀንዳውጣና የሀበሻ ቀንዳውጣ የሚለይ ከሆነ ይህንን ከዚህ በኩል የምታዩበት ይኖራል። ልዩነት ካለው የሚፈስድም አለው የሚባል ከሆነ ሁለተኛ፣ ጉዳት አለ ወይ? ሳይድ ኢፌክት የሆነ ሆነ ጉዳት የሚያደርሰው ነገር አለ ወይ? ከዛ ከዛ አንጻር ሕክምና ላይ ያለ ነው ያ በሕክምና ምናልባት ተጣርቶ የሚመጣ ሊሆን ይችላል። ነገር ግን ሚነል ሐሸራት የሚቆጠር ነገር ነጃሳ ይባላል። ስለዚህ

እንግዲህ ከዚህ ነው የወሰዱት ዑለማዎች ይችም መሠረት አድርገው ነው ሓሸራቶች የዝንብ ዘር የሆነ የዝንብ አይነት የሆነ ሁሉ ዝንብ ትኩስም ይሁን ቀዝቃዛም ይሁን ከገባበት ትዘፍቀዋለህ በወተት ውስጥ ገባ ወደ ዘውስ ዘፍቅና ታወጣዋለህ ትጠጣለህ ቢሞት እሳ በክት አይደል የሚሆነው አዎ በክት ነጃሳ አይደል ብለህ እንደ በሬና እንዴ በግ አታመጣም እዚህ ላይ ነቢዩ አለይሂ ሰላቱ ወሰላም ንከሩት ሲሉ ሲነከር እንደሚሞት ያውቃሉ። እትኩስም ውስጥ ስትነክረው እንደሚሞት ያውቃሉ። ስለዚህ የዝንብ እውሃ ውስጥ፣ እወተት ውስጥ፣ እሻይ ውስጥ ገብቶ መሞቱ አይነጅስም። እንደዛ ከሆነ ነጃሳ አይደለም ማለት ነው። አዎ የእሱ ዘር ሁሉ ነጃሳ አይደለም ብለው ሓሸራትም ጦኋራ ያደረጉት አህሉልዕልም በዚህ ነው በዚህ ነው። ስለዚህ ቀንድ አውጣ ከአቅረብ ከጊምጥ በላይ

ምናልባትም ውሻና ከርከሮ ሲቀሩ ከሁለቱ ውጭ ያሉት አንበሳም እንበለው ደለጋ አንበሳም ይባል ምንም ይባል፣ እነዚህ እነዚህ ሁሉ ዝንጀሮ ጦጣው ጉሬዛው ምን ቢነካን ጧራ ነው። ነገር ግን ስጋቸው አይበላም። አዎ ሽንታቸውና በጠጣቸው ወይንም ሰገራቸው ነጃሳ ነው የሚሆነው። ስጋቸው የማይበላ ብለው አህሉልዕልም በዚህ ላይ የተናገሩበት ሁኔታ አለ ጥቅል ሌሎችን የምንመለከታቸው በዚህ ነው ስለዚህ ቀንድ አውጣ የምን ዘር ነው የሓሸራት ዘር ነው ነው ወላሁ አዕለም